አርሰናል ማስገረሙን ቀጥሏል ሌላ የአውሮፓ ቻምፒዮንስ ሊግ የድል ምሽት ሌላ ክሊንሺት አርሰናል በትላንትናው የአውሮፓ ቻምፒዮንስ ሊግ የሊግ ፌስ ሶስተኛ ጨዋታ የስፔኑን ታላቅ ክለብ አትሌቲኮ ማድሪድን አራት ለዜሮ በሆነ ውጤት አሸንፏል ደግሞም በዚህ ጨዋታ ላይ ቪክቶር ዮኮሬሽ ሁለት ጎሎችን አስቆጥሮ ወደ ጎል ማስቆጠር መመለሱ ለአርሰናል እንደሌላ ሌላ ድል ሊቆጠር ይገባዋል አርሰናል በዚህ ጨዋታ ላይ የሚታ የሚታወቅባቸውን ጥንካሬዎች ያስቀጠለበት እንደዚሁም ደግሞ እንደ ጉድለት ይነሱበት የነበሩትን አስተያየቶችም ደግሞ ሞልቶ የተገኘበት ለዚህ ነው የእግር ኳስ ባለሙያዎቹ አሁን አርሰናልን ማን ሊያቆመው ይችላል የሚለውን ጥያቄ የሚያነሱት። በዘንድሮ የውድድር ዓመት በእንግሊዝ ፕሪምየር ሊግ እና በአውሮፓ ቻምፒዮንስ ሊግ መድፈኞቹ እስካሁን እያደረጉት ያሉት እንቅስቃሴና እያስመዘገቡት ያሉት ውጤት ከማንም የተሻለ ግምት እንዲሰጣቸው አድርገዋል ልክ ብቻ ሆነው እየቀጠሉ ይገኛሉ ደግሞም በቀጣይ የሚደረጉ ጨዋታዎችን በተሻለ ውጤት ለማጠናቀቅ ለተጫዋቾቹ የራስ የመተማመን ስሜትን ከፍ ወዳለ ደረጃ የሚያደርስላቸው መልካም አጋጣሚ ተፈጥሯል። አርሰናል ይችላል። አርሰናል ትላንትና ምሽት ያሳየው እንቅስቃሴ በአውሮፓ ቻምፒዮንስ ሊግም በእንግሊዝ ፕሪምየር ሊግም ዋንጫ ለማንሳት ከሚፎካከሩት ክለቦቹ ጋር በተያዘ ጠንካራ መልእክት እያስተላለፈበት ነውም ተብሏል። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩትዩብ ቻናል ቤተሰቦቻችን፣ በዚህ ቻናላችን ላይ አሁንም ሰብስክራይብ እንድታደርጉ የደውል ምልክቱን እንድትጫኑት ሊንኩን ለሌሎች እንድታጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዝ እንድትቀጥሉ በላቃ አክብሮትና ትህትና እንጠይቃለን። ያንን ስለምታደርጉም ከልብ ከልብ እናመሰግናል። እናገናለን ትላንት፣ የአውሮፓ ቻምፒዮንስ ሊግ የሊግ ፌስ ሶስተኛ ጨዋታዎች ተደርገው በአጠቃላይ ትላንት በተከናወኑ ጨዋታዎች ወደ 43 የሚደርሱ ጎሎች ተቆጥረዋል። ተጋጣሚዎቻቸው ላይ በርካታ ጎሎችን ካስቆጠሩት ክለቦች መካከል ደግሞ አንደኛው አርሰናል ነው፣ አትሌቲኮ ማድሪድን አራት ለዜሮ በሆነ ውጤት እያሸነፈበት። በሌሎቹ ጨዋታዎች ባርሴሎና ኦሎምፒያኮስን ስድስት ለአንድ በሆነ ውጤት ረቷል። እንደዚሁም ደግሞ የአምናው ሻምፒዮን ፓሪስ ሳን ጀርማ ተጋጣሚው ላይ ሰባት ጎሎችን አስቆጥሯል ተጋጣሚው የነበረው ደግሞ የጀርመኑ ክለብ ባየር ሊቨርኩሰን ነው። ታዲያ በእነዚህ ስምንት ጨዋታዎች 43 ጎል መቆጠሩ የጎል ፌስት ነበር ብሎ መናገር ያስችል ይሆናል። ግን ደግሞ ከተጋጣሚዎቻቸው ጥንካሬ ስንነሳ የዲየጎ ሲሞኒን አትሌቲኮ ማድሪድ አራት ለዜሮ በሆነ ውጤት ማሸነፍ ያውም እንዲህ ባለ ብልጫ ለአርሰናል የተለየ ቦታ የተለየ ክብርና ግምት እንድንሰጥ የሚያስገድድ ነው። አርሰናል የትላንትናውን ጨዋታ እንዲህ ባለ የጎል መንበሽበሽ ላያሸንፍ ይችላል የሚል ግምት ነበር። ምክንያቱም ዲጎ ሲሞኒ እና አትሌቲኮ ማድሪድ በምን ይታወቃሉ የሚለውን ረስተን አይደለም፣ በዚህ ጉዳይ ላይ መነጋገር የምንችለው ወይም ደግሞ የሚገባን። ዲጎ ሲሞኒና አትሌቲኮ ማድሪድ በደንብ አድርገው መከላከል የሚችሉ እነሱን ማሸነፍም ከባድ ነው፣ እነሱ ላይ ቀሎ ጎል ማስቆጠርም እንደዚሁ በጣም አስቸጋሪ ነው የሚለው አስተያየት ሁላችንንም የሚገዛ ነው። እንደውም አርቴታና አርሰናልም አስፈላጊ ሆኖ ሲያገኙት በሚገባ በመከላከል ሀሳብ የሚጫወቱ ከመሆናቸው አንጻር የአትሌቲኮ ማድሪድንና የአርሰናልን የትናንትናውን ጨዋታ የሁለት ባሶች ጨዋታ ብለው የገለጹትም ሰዎች ነበሩ። ፓርኪንግ ዘ ባስ ጌም ብለው ለመጥራት የሞከሩ ሰዎች ማለት ነው። እና እነዚህ ሰዎች ያሉት ነገር ሊኖር ይችላል። ነገር ግን ደግሞ ትላንት የቆመ ባስ ካለ የቆመው የአትሌቲኮ ማድሪድ ባስ ነው የሚመስለው። ነገር ግን ያንን ባስ አልፎም አርሰናል በተለይ በመጀመሪ 45 ጨዋታው ዜሮ ለዜሮ ሲሆን፣ አትሌቲኮ ማድሪድ በሚገባ በመከላከል ጨዋታውን ባቻ ውጤት ለማጠናቀቅ በሆነ አጋጣሚ ደግሞ ጎል ማስቆጠር የሚችል ከሆነ ያንን ጎል አስቆጥሮ ጥሩ ውጤት ይዞ ለመውጣት ያሰበ ነበረ። ነገር ግን በሁለተኛው አርባ አምስት አስራ አራት ደቂቃዎች ላይ አርሰናል አራት ጎሎችን በአትሌቲኮ ማድሪድ መረብ ላይ አሳረፈ። ይሄ ለአርሰናል በጣም በጣም በጣም ጥሩ የሚባል ጨዋታ፣ በጣም ጥሩ የሚባል ውጤት የተገኘበት ነው። ቅድም ያልነው ነው አርሰናል በዘንድሮ የውድድር አመት በፕሪሚየር ሊግ በቻምፒዮንስ ሊግ ባደረጋቸው ጨዋታዎች በበጎ የሚነሳባቸው ነገሮች አሉ። ደግሞ እንደገና እዚህ ላይ ማስተካከል መቻል አለበት እዚህ ላይ ክፍተቶች አሉበት። እነዚህን ክፍተቶች ካልሞላ በስተቀር ወደፊት ውድድር አመቱ የበለጠ እየጋለ በሚሄድበት ሰዓት ላይ የበለጠ እየጠነከረ በሚመጣበት ሰዓት ላይ ሊቸገርበት፣ ምናልባት ውጤት ለማጣቱ በምክንያትነት ሊጠቀስ ይችላል ብለን ስናነሳ ነበር። ከእነዚህ መካከል አንደኛው አርሰናል ከኦፕን ፕሌ የግብ እድሎችን መፍጠር ላይ በጣም ቀዝቃዛ ሆኗል። አርሰናል ከኦፕን ፕሌ በሚፈጠሩ የግብ እድሎች ጎል ማስቆጠር ላይ ትኩረት መስጠት አለበት። አለበለዛ አርሰናልን የሚያህል ትልቅ ቡድን ከቆሙ ኳሶች በሚገኙ ጎሎች ሁልጊዜ ጊዜ ምድል እያስመዘገበ ሊቀጥል አይችልም፣ የሚል ነገር በብዙ ሰዎች ይሰጥ ነበር። ታስታውሱ ከሆነ በዚህ የሸገር ስፖርት ፕሮግራማችን ላይ በጣም በተደጋጋሚ የምናነሳው አንድ ቡድን፣ ማንኛውም ቡድን ሊሆን ይችላል፣ ከቆሙ ኳሶች ጎል እያስቆጠርክ ነው ተብሎ ሊወቀስ አይገባውም። መባል ያለበት ከቆሙ ኳሶች ጎል ማስቆጠርህ በጣም አሪፍ ነገር ነው። እሱ አንድ ጥንካሬ ነው። ነገር ግን ደግሞ የጎል ማስቆጠር አቅምህን ከክፍት የጨዋታ እንቅስቃሴዎችም ጭምር ማሳደግ አለብህ ነው መባል ያለበት ያለበት ከክፍት የጨዋታ እንቅስቃሴ ለምን ጎል እያገባህ አይደለም? ለምን የግብ እድሎችን በብዛት እየፈጠርክ አይደለም ተብሎ ነው እንጂ ከቆሙ ኳሶች ጎል ታገባለህ ብሎ ማንም ማንንም መውቀስ የለበትም ስንል ነበር። የትላንትናው ጨዋታ ግን አይታችሁት ከሆነ ከክፍት የጨዋታ እንቅስቃሴዎች ሁለት ጎሎች የተቆጠሩበት፣ ከቆሙ ኳሶች እንደገና ሁለት ኳሶች ወደ ጎልነት የተቀየሩበት ነው። ስለዚህ ጠንካራ ነው የምንለውን ፓርቱን አስቀጥሏል አርሰናል። ጠንካራ ማለት ምንድን ነው? ከቆሙ ኳሶች ከማዕዘን ምት፣ ከቆሙ ኳሶች ከቅጣት ምት አርሰናል ጎል ማግኘት ይችላል ነው። ይህንን በተደጋጋሚ አድርጎታል። በኋላ በቁጥር በደንብ አስደግፈን ልናየው እንችላለን። ግን ከቆሙ ኳሶች ትላንት ሁለት ጎል አገባ፣ ከክፍት የጨዋታ እንቅስቃሴ ደግሞ እንደገና ሁለት ጎል አገባ። ማስተካከል አለበት ከምንለውም ጎል ካገኘ ጠንካራ ጎን ብለው ከምንለውን ጎል ማግኘቱን ከቀጠለ ይህንን ቡድን በተመለከተ ልንናገር የምንችለው ነገር የአድናቆት የማክበር የዋው ኮሜንት ብቻ ነው ሊሆን የሚችለው። ምክንያቱም ጥንካሬውን አስቆጥሏል፣ የጎደለውን ደግሞ ሞልቷል። አርሰናል የጎደለውን ሞልቷል ስንል ከክፍት የጨዋታ እንቅስቃሴ ጎል ማስቆጠር መቻሉ ብቻ አይደለም። እንደዚሁ ባለፉት ዘጠኝ ጨዋታዎች ጎል ያላስቆጠረው ቪክቶር ዮኮሬሽ ትላንትና ሁለት ጎሎችን ለአርሰናል አስቆጥ ስለዚህ የዮኮሬሽ ጎል ማስቆጠር ለአርሰናል እንደ ሌላ ድል ነው መቆጠር መቻል ያለበት። ምክንያቱም ቪክቶር ዮኮሬሽ ጎል አስቆጠረ ማለት በራስ የመተማመን ስሜቱን ለመመለስ ጎል የማስቆጠር አቅሙን መልሶ ለማግኘት በደንብ አድርጎ ይረደዋል ከቪክቶር ዮኮሬሽ አርሰናል ተጨማሪ ጎል የሚያገኝበት አጋጣሚ በሰፋ ቁጥር የአርሰናል አስተማማኝነት የበለጠ ከፍ ወዳለ ደረጃ ይደርሳል ነው። ምክንያቱም ጎል ለማስቆጠር እነ ጋብርኤል ማጋሌሽ ላይ ዲፔንደንት መሆን ወይም ከእነሱን እንደዋነኛ ዋነኛ የጎል ሶርስ ማየት አይጠበቅበትም። አርሰናል ከቪክቶር ዮኮሬሽ ስፔስ መፍጠርን አደለም የሚፈልገው። ስፔስ መፍጠር ሰምቲንግ ጉድ በጣም አሪፍ ነገር ሊሆን ይችላል፣ በጣም አስፈላጊ ነገር ሊሆን ይችላል። ለሌሎቹ አርሰናል የቡድን ጓደኞቹ ምቾትን ሊሰጥ ይችል ይሆናል። በዚህ ሊያደንቁት በዚህ ክፍተቱ ሊሞሉለት የሚሞክሩ ሰዎች አሉ። ስፔስ መፍጠር አንድ ነገር ነው፣ ፕሬስ ማድረግ አንድ ነገር ነው፣ ታጋይ ነው የሚለው ነገር ሌላ ነገር ነው። እነዚህ ሁሉ አሪፍ ነገሮች ሆነው ነገር ግን ከቪክቶር ቆሬሽ አርሰናል በዋናነት የሚፈልገው ሊያገኝም የሚገባው ነገር ትናንት አትሌቲኮ ማድሪድ ላይ እንዳደረገው በሚገኝባቸው ጥሩ ጥሩ የሚባሉ ፖዚሽኒንግ ላይ ተገኝቶ አሪፍ የግብ አጋጣሚው ሲገጥሙ እነዛን ወደ ጎልነት መቀየር ነው። ይሄንን ማድረግ ከቀጠለ ቪክቶር ዮኮሬሽ አርሰናል ቱ ዘ ኔክስት ሌቭል ነው የሚሄደው። በቃ ወደሚቀጥለው የበለጠ አስፈሪ፣ ወደሚቀጥለው የበለጠ አደገኛ የሚባለው ደረጃ አርሰናል ይደርሳል ነው። ስለዚህ የአርሰናል አንዱ ጉድለት አጥቂ ሁነኝ ብሎ በ64 ሚሊዮን ፓውንድ ካስፈረመው ከቪክቶር ዮኮሬሽ ጎል ማግኘት አለመቻል ነው። ከፉልሃሙ ጨዋታ በኋላ አርቴታ ለቪክቶር ዮኮሬሽ ያስተላለፈውን መልእክት ትላንትና በደንብ ስንነግራችሁ ነበረ። እንዲህ ያለው መልእክት አሁንም በተደጋጋሚ ሊነገረው ይገባል እሱ አርሰናልን የተቀላቀለው አርሰናል ከዘጠኝ ቁጥር ተጫዋች የሚያገኘው ጎል ብዙ እንዲሆን በዋናነት አጥቂ ተጫዋች ኖሮት የሚፈጠረው የግብ ዕድሎችን ወደ ጎልነት እንዲቀይር ነው። ይሄንን ዋናውን ስራ እየሰራ ለሌሎቹ ተጫዋቾች ስፔስ ቢፈጥር በጣም በጣም በጣም በከፍተኛ ደረጃ የሚደነቅ የሚወደድ ይሆናል። ይሄንን ዋናውን ስራ እየሰራ ፕሬሲንጉም ላይ ጥሩ ቢሆን፣ እንደዚሁም ደግሞ የግብ ሙከራዎች የማድረግ የሚታገለው ነገር ምንም ካሬጅ የሆነው ነገር በቃ ጥል ሙሉ ተጫዋች ይሆናል ማለት ነው። ዘጠኝ ጨዋታ ቪክቶር ዮኮሬሽን ሆነ ለአርሰናል እየተጫወትክ ጎላ ለማስቆጠር ግን በሌላ በምንም አስተያየት ሊሸፈን የሚገባው አይደለምም አይገባምም። ዮኮሬሽ ማድረግ ያለበት ትናንት ያደረገውን ነው። ጥሩ የሚባሉ ቦታዎችን መያዝ፣ የሚገኙ አጋጣሚዎችን ወደ ጎልነት መቀየር፣ ለአርሰናል ተጨማሪ አቅም መሆን ነው። ስለዚህ አርሰናል ከክፍት የጨዋታ እንቅስቃሴ ጎል አስቆጥሯል፣ ከቪክቶር ዮኮሬሽ ጎል አግኝተዋል፣ የጎደሉ ተብለው የሚሰጡ አስተያየቶች እነዚህ ነበሩ። ትናንት አትሌቲኮ ማድሪድ ላይ ይሄንን ማሳካት ችሏል። ጥንካሬውን ያስቀጠለበት ስንል ከቆሙ ኳሶች ጎል ማስቆጠር የአርሰናል ዘንድሮ በጣም በተለየ ሁኔታ የሚነሳ ጥንካሬው ነው። እንደገና ደግሞ ጎል ሳይቆጠርበት ጨዋታን መጨረስ ሌላኛው አርሰናል ጥንካሬ ነው። ትናንትናም ይሄ ቀጥሏል። አርሰናል ልዩ ነው። የእውነት ለመናገር በጣም ያስፈራሃል። በጣም ከፍ ወዳለ ደረጃ አድርሶታል አርቴታ የዘንድሮ ደግሞ በጣም በጣም በጣም ልዩ ነው። ታዲያ አሁን ካነሳናቸው ናቸው ሀሳቦች ጋር የሚሄዱ የቁጥር መረጃዎች የምርም የአርሰናልን ጥንካሬ የምርም የአርሰናልን ወደ አስተማማኝ ደረጃ እየደረሱ መምጣት ሊያሳዩ ሊያመላክቱ የሚችሉ የተወሰኑ መረጃዎችን እናንሳ። ለምሳሌ ባለፉት ሶስት የአርሰናል ጨዋታዎች ዴቪድ ራያ አንድ ኳስ ነው ያዳ ነው፣ ሌላ ምንም ስራ አልነበረውም። ይሄ ምንድን ነው የሚነግረን? ስለ አርሰናል ባክፎር ነው የሚነግረን። የአርሰናል ተከላካይ ክፍል ምን ያህል ጠንካራ እንደሆነ፣ ምን ያህል ውጤታማ ስራን እየሰራ እንደሆነ ነው የሚያሳየው። ልብ በሉ በሶስት ጨዋታዎች ነው ያልኩት። አንድ ኳስ ብቻ ነው ለማዳን የተገደደው ዴቪድ ራያ። ይሄ በጣም የሚገርም ቁጥር ነው። ስለዚህ የተከላካዩ ክፍል ተጋላጭነት በመሃል ክፍል ተጫዋቾች የሚቀንስ ከሆነ የተከላካዮቹ ጉብዝና ዴቪድ ራያ እንዲህ ባለ መንገድ ዘና ብሎ ሶስት ጨዋታዎችን እንዲጨርስ የሚያደርገው ከሆነ ስለ አርሰናል ልንናገር የምንችለው ስለ ውበቱ፣ ስለ ጥንካሬው እና አስተማማኝ ወደሚባለው ደረጃ ስለ መድረሱ ነው እንጂ ሌላ ምን ልንል እንችላለን ስለዚህ አርሰናል ለምን ክሊን ሺት ይጠብቃል አሁን በነገርኳችሁ ምክንያት ነው የተከላካዩ ክፍል ተጋላጭነት ይቀንሳል የግብ ጠባቂው ተጋላጭነት ይቀንሳል ግብ ጠባቂው ስራ ፈት ነው ምክንያቱም በሶስት ጨዋታዎች አንድ ኳስ ለማዳን ብቻ ነው ወደ ሜዳ እየገባ ያለው በዚህን ያህል መጠን አርሰናል ጠንካራ ነው ይህንን አንድ መናገር ያለብን ነገር ነው ሁለተኛው ምናልባት በዘንድሮ የውድድር አመት በአጠቃላይ በእንግሊዝ ፕሪሚየር ሊግ የተደረጉ ጨዋታዎች፣ በካራባው ካፕ አርሰናል ያደረጋቸው ጨዋታዎች እንደዚሁም ደግሞ በአውሮፓ ቻምፒዮንስ ሊግ እስካሁን ድረስ ዘንድሮ ሶስት ጨዋታዎች ተደርጓል። በእነዚህ ሁሉ ተደምሮ አርሰናል ወደ 12 ጨዋታዎችን አድርጓል። በአስራ ሁለት ጨዋታዎች አርሰናል ላይ ከክፍት የጨዋታ እንቅስቃሴ ጎል ማስቆጠር የቻለው አንድ ተጫዋች መሆኑን ታውቃላችሁ። አንድ ተጫዋች ብቻ፣ እሱም የማንቸስተር ሲቲ ወርሊንግ ብራውት ሃላንድ ነው። ሌላ አርሰናል ላይ ከክፍት የጨዋታ እንቅስቃሴ ጎል ያስቆጠረ ሌላ ተጫዋች የለም። በሌላ መንገድ ገብቶባቸው ይሆናል እንጂ ከክፍት የጨዋታ እንቅስቃሴ አርሰናል ለጎል ማስቆጠር በጣም ከባድ ነው። ስለዚህ ዲፌንሲቭ ላይኑ ምን ያህል ጥሩ እንደሆነ፣ የአርሰናል የክሊን ሺት ሚስጥሮች ምን እንደሆኑ ከነዚህ መረጃዎች መረዳት አይቻልም ወይ የሚለውን ነገር ማንሳት እንችላለን። እዚህ ጋር በሆነ ወቅት ላይ ጆርጅ ግራሃም የሚባሉት የቀድሞ የአርሰናል አሰልጣኝ፣ ቬንገር የሚባሉት የቀድሞ የአርሰናል ታላቅ አሰልጣኝ፣ በሆነ ወቅት ላይ በጣም ቤስት የሚባሉ ባክፎር ነበሯቸው አሁን እነዛ ባክፎሮች በጣም ለረጅም ጊዜ የአርሰናል ሌጀንዶች እየተባሉ የሚጠሩ ናቸው ስለሚገባቸው። ነገር ግን አርቴታን በዘመኑ የእውነት ለመናገር ምናልባትም በአርሰናል ታሪክ እጅግ በጣም አስተማማኝ የሚባል ባክፎር ካላቸው አሰልጣኞች ሰርታ ሊገባ የሚገባው ይመስለኛል። ከነ ጆርጅ ግርሃም እንደዚሁም ደግሞ ከነ አሰልጣኝ አርሰን ቬንገር ጋር በኩያነት ሊያቆመው የሚችል ምርጥ ባክፎር አለው። ልብ ብላችኋል፣ ትናንትና ስኬሊ ነው የመጀመሪያ ተሰላፊ ሆነው። ስኬሊ በመከላከሉ በኩል ሲሰራ የነበረውን ስራ እንየውና አሴ ሌፍት ባክ ከዛ በኋላ ደግሞ ማርቲኔሊ ላስቆጠረው የአርሰናል ሁለተኛ ጎል የአትሌቲኮ ማድሪድ ተጫዋቾችን እንዴት እያደረገ እያለፈ ኳሱን አመቻችቶ እንደሰጠ ስንመለከተው ይሄ ልጅ የአርሰናል ቋሚ ተሰላፊ አይደለም። እስካሁን በዘንድሮ የውድድር ዓመት በሶስት ጨዋታዎች ብቻ ነው ሉዊስ ስኬሊ የመጀመሪያ ተሰላፊነትን እድል እያገኘ ያለው። ምክንያቱም ካላፊዮሪ የሚባል ዘንድሮ ጉድ ያፈላ ዘንድሮ እሳት የላሰ ተጫዋች ደግሞ አርሰናል አለው በምን አይነት መቀማጠል ውስጥ አርሰናል እንዳለ ከዚህ በላይ ማስረጃ ሊቀርብ የሚችል አይመስለኝም። ካላፊዮሪ የመጀመሪያ ምርጫው ነው። ትናንትና ያንን ሲሰራ ያያችሁት ሉዊስ ስኬሊ ሁለተኛ ምርጫ ነው። ሁለተኛው ምርጫ ይህንን ማድረግ ከቻለ ካላፊዮሪን ይዞ ሲገባ ምን ማለት እንደሆነ ለመረዳት የሚከብዳችሁ አይመስለኝም። ስለዚህ አርሰናልን በተመለከተ የትኛውም የአውሮፓ ክለብ አርሰናልን ሲገጥም ባሸንፋለሁ ስሜት ሳይሆን አሁን የሚመስለኝ ወደ ሜዳ የሚገቡት እንዳልሸነፍ ምን ላድርግ ብለው ነው የሚሆነው። ምክንያቱም አርሰናል ላይ አይደለም ጎል ማስቆጠር የእውነት ለመናገር መሞከርም በጣም በጣም በጣም በጣም ከባድ ነው። ለማስታወስ ያህል ባለፉት ሶስት ጨዋታዎች የአርሰናሉ ግብ ጠባቂ ዴቪድ ራያ ያዳነው አንድ ኳስ ብቻ ነው። ከክፍቴ ጨዋታ እንቅስቃሴ አርሰናል ላይ ጎል ማስቆጠር የቻለው ሃላንድ ብቻ ነው። አንድ ጊዜ ነው እንደዚህ አይነት ጎል የገባባቸው የሚለውን ማንሳት አለብን። ከዛ በተጨማሪ አርሰናል ባለፉት አስራ ሁለት ጨዋታዎች ሶስት ጎሎች ነው የተቆጠሩበት። እነዚህ ሶስት ጎሎች ናቸው ስንል በአስራ ሁለት ጨዋታ ሶስት ጎል ብቻ ማስተናገድ በአርሰናል ሙሉ ታሪክ አርሰናል አርሰናል ከተመሰረተበት ጊዜ አንስቶ እስከ ትናንትናው ጨዋታ ድረስ በአርሰናል ቤት ውስጥ በጣም አሪፍ አሪፍ የሚባሉ ቡድኖች ተገንብተው ያውቃሉ። ነገር ግን የትኛውም የአርሰናል ቡድን በአስራ ሁለት ጨዋታ ሶስት ጎል ብቻ ገብቶበት አያውቅም በአርሰናል ታሪክ ከአስራ ሁለት ጨዋታ ሶስት ጎል ብቻ ያስተናገደው የአርቴታው አርሰናል ነው የዘንድሮ አርሰናል ነው። ይሄ እውነት ነው፣ ምንም ማድረግ አይቻልም። ይሄ እውነት ነው። በቃ ይሄ የሚገርም እውነት ነው። እና ዘጠኝ ክሊንሺቶች አሏቸው በአስራ ሁለት ጨዋታ በአስራ ሁለት ጨዋታ ሶስት ጎል ብቻ ነው የገባባቸው። ምን ማለት ይቻላል? እንደገና ደግሞ ቅድም ያነሳ ነው ከቆሙ ኳሶች ጎል የማስቆጠር አቅም የአርሰናል ጥንካሬ ነው ስንል አርሰናል በዘንድሮ የውድድር ዓመት ባደረጋቸው አስራ ሁለት ጨዋታዎች አስር የቆሙ ኳሶችን ወደ ጎልነት እንደቀየረ ስንናገር ይሄ ጥንካሬ እንጂ፣ ይሄ እንዴት መታሚያ ይሆናል? ይሄ እንዴት መወቀሻ ይሆናል? ለእኔ ሊገባኝ አይችልም። የጎደለው ነገር ነው መወቀሻ የሚሆነው። የጎደለው ነገር ከክፍት የጨዋታ እንቅስቃሴም ጎል አስቆጥሩ ነው፣ ያንን ስሩበት፣ እዛ ላይ ትኩረት አድርጉ ነው። ትናንት ያንን ለማስተካከል ሞክረዋል፣ ተሳክቶላቸዋል። በቀጣዩ የክሪስታል ፓላስ ጨዋታም ላይ እንደዛ ሆነው መቀጠል ይኖርባቸዋል ብዬ ነው እየማስበው ምናልባት አርሰናል በዘንድሮ የውድድር ዓመት ትናንት አትሌቲኮ ማድሪድ ላይ ሁለት የቆሙ ኳሶችን ነው ወደ ጎልነት የቀየረው ከአስራ ሁለቱ እስካሁን ካደረጋቸው የዘንድሮ ጨዋታዎች ይሄ አራተኛው ጨዋታ ነው። በአንድ ጨዋታ ሁለት የቆሙ ኳሶችን ወደ ጎልነት ሲቀይር ሁለት ሁለት ጎል ያገባበት ማለት ነው። ይሄ በጣም በጣም በጣም የሚገርም ነው። እና አርሰናል ከአትሌቲኮ ማድሪድ ጋር ባደረገው ጨዋታ አትሌቲኮ ማድሪድ ምን ያህል የግብ ሙከራ አደረገ፣ ምን ያህል አርሰናልን ፈተነው፣ ምን ያህል አርሰናል አስቸጋሪና ፈታኝ ነበር የሚለውን ነገር ስናይ ይሄ ቡድን የዲየጎ ሲሞኒ ቡድን ዘንድሮ ጉደኛ ነው የሚባለውን ሪያል ማድሪድን አምስት ጎል ያገባ ነው። ከዛ በተጨማሪ በአውሮፓ ቻምፒዮ ቻምፒየንስ ቻምፒየንስ ሊግ ያለፈው ጨዋታ ላይ አምስት ጎል ያገባ ነው። አርሰናል ላይ ግን አደለም ጎል ማስቆጠር የግብ ሙከራ ማድረግ ማድረግም እንዲከብደው ሆኖ ነው ያመሸው። ለዲየጎ ሲሞኒም ትንግርት የነበረ ይመስለኛል። ስለዚህ ከአርሰናል ጋር አያይዘን ልናነሳቸው ከሚገቡ ነጥቦች መካከል አንደኛው ይሄ ነው። አርሰናል እጅግ እጅግ በጣም ጠንካራ ነው። ለዛም ይመስለኛል አብዛኞቹ ሚዲያዎች በዚህ ሰዓት ላይ አርሰናልን አሁን ማን ነው የሚያቆመው የሚል ጥያቄን የሚጠይቁት ኦፍኮርስ፣ የአውሮፓ ቻምፒየንስ ሊግ በዚህ በሊግ ፌዝ ላይ ሳይሆን የበለጠ የሚፈተኑት ክለቦች ሁሉም ክለቦች በጥሎ ማለፎቹ ጨዋታዎች ላይ ነው። ራውንድ ኦፍ ሲክስቲን ላይ ሲደረስ ኳርተር ፋይናል፣ ሰሚፋይናል እያለ ሲሄድ አንደኛ በጣም የበለጠ ጠንካራ ተጋጣሚዎችን ያገኛል። ከዛ በተጨማሪ ደግሞ የኖክአውት ጨዋታዎች በጣም ከባድ ናቸው የሚሆኑት። ያ እስኪሆን ድረስ ያልሆነም ተብሎ ለአርሰናል የሚገባውን ክብርና ዋጋ ግን አለመስጠት የሚቻል አይመስለኝም። ሁለተኛው ከዚህ ጨዋታ ጋር በተያዘ መነሳት ያለበት እኔ ቪክቶር ዮኮሬሽ ጎል ማስቆጠሩ እንደ ሌላ ድል መቆጠር መቻል አለበት ነው። ምክንያቱም ከዚህ ተጫዋች አርሰናል የሚያገኘው የጎል አስተዋጽኦ ደካማ ሆኖ ቆይቷል። የሚጠበቅበትን አልሆነም። አንድ ነገር ይታማል። በነገራችን ላይ ማን ነው ቪክቶር ዮኮሬሽ? እዛው ፖርቹጋል በነበረም ጊዜ ትልልቅ በሚባሉ ጨዋታዎች ላይ ጎል ማስቆጠር አይችልም ነው። እዚህም ደግሞ አሁን ያርሰናል ተጫዋች ከሆነ ጊዜ አንስቶ ጎል ማላን ያገባው ሊድሲኖ ዩናይትድ ላይ ጎል አስቆጥሯል። ኖቲንግሃም ፎረስ ላይ ጎል አስቆጥሯል። እንዴት ባሉ ሁኔታዎች ጎል አስቆጠረ ምናምን የሚሉት ነገሮች በሙሉ አናላይዝ ይደረጋሉ። ስለዚህ ይህ ልጅ ለቢግማሽ አይሆንም ወይ የሚል ጥያቄ ነበረ። ትናንት ሁለት ጎል ማስቆጠሩ ብቻ አይደለም የሚታማበትን ሌላኛውን ነገርም መልስ ሰጥቶበታል። በትልልቅ ተጋጣሚዎች ላይ ጎል ማስቆጠር ይቸገራል፣ አይሆንለትም የሚሉት ሰዎች ከዚህ በኋላ የሚሉት የላቸውም። ቢያንስ ትላንት ሁለት ጎሎችን ያስቆጠረው በዚህ መንገድ ስለሆነ ሆነ የሚል ነው። ስለዚህ አሁን አርሰናልን ለመጉዳት አርሰናልን ለማጥቃት አርሰናልን ፈተና ውስጥ ለመክተት እስካሁን ድረስ አርሰናልን የገጠሙ ክለቦች ተቸግረዋል። ምናልባት በአርሰናል ላይ የበላይነትን የወሰዱ የተወሰኑ ክለቦች አሉ። ከማንቸስተር ሲቲ ጋር አቻ ሲወጡ የአርቴታ ስህተት ምን እንደነበረ በሚገባ ተነጋግረንበታል። ከሊቨርፑል ጋር አንድ ለዜሮ በሆነ ውጤት ሲሸነፉ የአርቴታ ሐሳብ ምን ያህል ልክ እንዳልነበረ አይተናል። ማንቸስተር ዩናይትድ ዶሚኔት አድርጎታል። ነገር ግን በዛ መጠን ዶሚኔት ተደርጎ ሙሉ ሶስት ነጥብ ይዞ ወጥቷል። ይሄ በራሱ ዶሚኔት መደረጉ መስተካከል መቻል አለበት፣ ግን ደግሞ ዶሚኔት ተደርጎም ደግሞ አንድን ጨዋታ አሸንፎ መውጣት ሌላ የጉብዝና ማሳያ ተደርጎ ነው የሚወሰደው። እንግዲህ ባለፈው የውድድር ዓመት ሪያል ማድሪድን በድምሩ አምስ ለሁለት በሆነ ውጤት አሸንፏል አርሰናል። በነዛ ጨዋታዎች ላይ ዴክላን ራይስ ያስቆጠራቸውን ሁለት የቅጣት ምት ጎሎች መቼም ቢሆን ልንረሳቸው አንችልም። ትላንትናም ዴክላን ራይስ ከቆሙ ኳሶች የሚያሻግራቸው ነገሮች በሙሉ የእውነት ለመናገር በጣም የሚደንቁ ናቸው። የአትሌቲኮ ማድሪድ ጎረቤት ላይ ሁለት ጎሎችን ከቅጣት ምት በቀጥታ አስቆጥሯል። ትላንት አርሰናል ከቆሙ ኳሶች ጎል እንዲያስቆጥርም ትልቅ አስተዋጽኦን አድርጓል። የአርሰናል የሜዳ ላይ እንቅስቃሴ ትናንት ይሄ ሞሮፍ ኬዎስ በነበረ መንገድ አይደለም። ኮንትሮል ጌም ነው የተጫወተው፣ ማለት ጌሙን የተቆጣጠረው ማድረግ የሚገባቸውን ነገር ይሄ በቃ እንደ ትልቅ ቡድንነታቸው ነው ጌሙን አፕሮች ያደረጉት። መጣደፍ፣ መዋከብ፣ አብዶ ማበድ ምናምን የሚባለው ነገር የለም። በመቆጣጠር ብልጫውን በመውሰድ ሙሉ በሙሉ ሀያልነትን ያሳዩበትን ጨዋታ አድርገው ነው ትናንት አርሰናሎች አትሌት ኮ ማድሪድን አራት ለዜሮ በሆነ ውጤት ያሸነፉት። ለአርሰናል ሌላ ድል፣ ለአርሰናል ሌላ ጎል ሳይቆጠርበት የጨረሰው ጨዋታ። አርሰናልን ማን ነው የሚያቆመው? ብራቮ አርቴታ፣ ብራቮ አርሰናል የሚል ስሜትን ሁላችሁም ላይ የፈጠረ ይመስለኛል። በዚህ ሰዓት መታደል ማለት እንደ አርሰናል መሆን ማለት ነው። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ደግሞም በዚህ ጨዋታና በሌሎች ጉዳዮች ላይ ሌሎች ዝርዝር ሀሳቦችን ይዘን ዳግም ወደ እናንተ እንመጣለን። ስንመጣ እንዳናጣችሁ ይህንን ቻናል ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች ማጋራታችሁንም አትርሱ እንላለን። ለድጋፋችሁ እናመሰግናለን። ሰላም ለእናንተ ይሆን። ኢትዮጵያ ለዘለዓለም ትኖር።